ምዕራፍ 21 ስለ ባሪያዎች የተሰጠ ሕግ በፊታቸው የምታደርገው ሥርዓት ይህ ነው። ዕብራዊ ባሪያ የገዛህ እንደሆነ ስድስት ዓመት ያገልግልህ። በሰባተኛው ዓመት በነጻ አርነት ይውጣ። ብቻውን መጥቶ እንደሆነ ብቻውን ይውጣ። ከሚስቱ ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ጌታው ሚስት አጋብቶት እንደሆነ ወንዶች ወይም ሴቶች ልጆች ብትወልድለት ሚስቱና ልጆቹ ለጌታው ይገዙ፣ እርሱም ብቻውን ነጻ ይውጣ። ባሪያው ጌታዬን ሚስቴን ልጆችንም እወዳለው አርነትም አልወጣም ብሎ ቢናገር ጌታው ወደ ቤተ እግዚአብሔር ፈራጆች ይውሰደው፣ ወደ ደጁም ወደ መቃኑም አቅርቦ አፍንጫውን በወስፌ ይብሳው። ለዘላለም ባሪያው ይሁን። ሴት ልጁን ለባርነት አሳልፎ የሰጠ ቢኖር ሴቶች ባሪያዎች አርነት እንደሚወጡ እርሷም ትውጣ። ለእርሱ ከታጨች በኋላ ጌታዋን ደስ ባታሰኘው ቦጆ ይስደዳት። ነገር ግን ለሌላ ወገን ይሸጣት ዘንድ አይገባውም። እርሱ አርክሷታልና ለልጁም ሊደራት ቢወድ ለሴት ልጆች የሚገባውን ያድርግላት። ከእርሷም ሌላ ቢያገባ ቀለቧን ልብሷንም ለጋብቻዋ ተገቢውን ይሰጣት እንዳልበደላትም ምስክር ያሰማባት። ይህንንም ሦስት ነገር ባያደርግላት ያለ ገንዘብ ነጻ ትውጣ። አመፀኞች የሚቀጡበት ሕግ። ሰው ሰውን ቢመታ ቢሞትም የመታው ፈጽሞ ይገደል። ሳይፈቅድ ቢመታው ባይሸምቅበትም ነገር ግን እግዚአብሔር ድንገት በእጁ ቢጥለው ገዳዩ የሚሸሽበትን ስፍራ እኔ አደርግልሃለሁ። ሰው ግን ቢሸምቅ ጠላቱንም በተንኰል ቢገድለው፣ ቢማጸን እንዲገደል ከመሠዊያዬ አውጥተህ ውሰደው። አባቱን ወይም እናቱን የሚማታ ይገደል። አባቱን ወይም እናቱን የሚሰድብ በሞት ይቀጣ። ከእስራኤል ልጆች አንዱን የሰረቀ ወይም ግፍ የፈጸመ ወይም አሳልፎ ቢሰጠው ወይም በርሱ ዘንድ ቢገኝ እርሱ ይገደል። ሁለት ሰዎችም እርስ በርሳቸው ቢጣሉ አንዱም ሌላውን በድንጋይ ወይም በጡጫ ቢመታ ያም ባይሞት፣ ነገር ግን በአልጋው ላይ ቢተኛ ተነስቶም በምርኩዝ ወደ ሜዳ ቢወጣ የመታው ንጹህ ነው። ነገር ግን ተግባሩን ስላስፈታው ገንዘብ ይክፈለው፣ ለባለ መድኃኒትም ይክፈልለት። ሰውም ወንድ ባሪያውን ወይም ሴት ባሪያውን በበትር ቢመታ በእጁ ቢሞትበትም ፈጽሞ ይቀጣ። የተመታው ግን አንድ ወይም ሁለት ቀን ቢቆይ ገንዘቡ ነውና አይቀጣ። ሁለት ሰዎች እርስ በርሳቸው ቢጣሉ ያረገዘችንም ሴት ቢያቆስሉ ተስዕሎተ መልክ ያልተፈጸመለት ጽንስም ቢያስወርዳት የሴቲቱ ባል የጣለበትን ያህል ካሳ ይክፈል። ተስዕሎተ መልክ የተፈጸመለት ጽንስ ቢያስወርዳት ግን ሕይወት በሕይወት ዐይን በዐይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል። ሰውም የባሪያውን ዐይን ወይም የባሪያይቱን ዐይን ቢመታ ቢያጠፋውም፣ ስለ ዐይናቸው ዐርነት ያውጣቸው። የባሪያውን ጥርስ ወይም የባሪያውን ጥርስም ቢሰብር፣ ስለ ጥርሳቸው ዐርነት ያውጣቸው። ስለ ንብረት የተሰጠ ሕግ በሬም ወንድን ወይም ሴትን ቢወጋ ቢሞቱም በሬው በድንጋይ ይወገር ሥጋው የማይበላ የበሬው ባለቤት ግን ንጹሕ ነው በሬው ግን ከትናንትና ከትናንት ወዲያ ተዋጊ ቢሆን ሰዎች ለባለቤቱ ቢመሰክሩለት ባያስወግዶም ወንድን ወይም ሴትን ቢገድል በሬው ይወገር፣ ባለቤቱ ደግሞ ይገደል። ከእርሱ ግን ካሳ ቢፈልጉ የሕይወት ካሳ የጫኑበትን ያህል ይስጥ። በሬው ወንድን ልጅ ቢወጋ ሴት ልጅንም ቢወጋ ይህንኑ ፍርድ ያድርጉበት። በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት ሰላሳ ብር ስቅል ለጌታቸው ይስጥ፣ በሬውም ይወገር። ሰውም ጉድጓድ ቢከፍት ወይም ጉድጓድ ቢቆፍር ባይከር ነውም በሬም ወይም ማህያ ቢወድቅበት የጉድጓዱ ባለቤት ዋጋቸውን ለባለቤታቸው ይክፈል፣ የሞተውም ለእርሱ ይሁን። የሰው በሬ የሌላውን በሬ ቢወጋ ቢሞትም፣ ደህናውን በሬ ይሽጡ፣ ዋጋውንም በትክክል ይካፈሉ፣ የሞተውንም ደግሞ በትክክል ይካፈሉ። በሬውም ትናንትና ከትናንት ወዲያ ተዋጊ መሆኑ ቢታወቅ፣ ለባለቤቱ ቢመሰክሩለት፣ ባለቤቱም ቢያስወግደው፣ በሬውን በበሬ ፋንታ ይስጥ። የሞተውም ለርሱ ይሁነው።